ጓደኛ ነው ሞዴል ነገር ከመሲ ጋር ስለሆነ ሚስጥ ምስ ጠይኳት መች ነው የሚመጣው? ያሉ ቅልል ሊሰብሩ ነው። ትምህርቱን ሲጨርስ ሰማችዋ። ተማሪ ነው፣ ትምህርቱን ሲጨርስ ይመጣል። አሌክስ ስለጠፋ ነው

ስዊድን ያለ ወዝ ያለ ሴት ቆንጅና ወይ ወይ ሰዎች ቆንጆች ናቸው። ማርያምን ኧረ በፈጣሪ ጀርመን ኮራሌ የስዊድን ሰው በጣም ነው የሚያምረው። ቁንጅና ዘፈለስ ማንድ ኢትዮጵያ

ሐዋይ ስለሚከፈል እኮ ነው የሚወልዱት። አሁን እንደ ዩኬ ያደርጉታል። ዩኬ እኮ ከሁለት ልጅ በላይ ከወለድ መክፈል አድርጎት በእግዚአብሔር ነው ዘመኖች። እኔ እንደው ነጮች እኮ የዋህ ናቸው። መቼ ታውቂያለሽ በእውነት። እኔ በሀገር እንደዚህ ቢሆን እኮ ረበስማ ሀገር እንደዚህ ቢሆኑ ማለት ነው።